ሰላም እንዴት አላችሁ? የተወደዳችሁ የማንቸስተር ዩናይትድና የማቴዩስ ኩንያ የዝውውር ጉዳይን በተመለከተ ሰሞኑን ብዙ እየተነገረ ነው። በቀደም እሁድ ማንቸስተር ዩናይትድ ከወልቭስ ጋር ጨዋታውን ካደረገ በኋላ ከስቴዲየሙ በሚወጡበት ጊዜ፣ ከጨዋታው ሜዳ በሚወጡበት ጊዜ የዩናይትዱ አሰልጣኝ ሩበን አሞሪም ከዚህ የወልቭስ ብራዚላዊ ማጥቃት ተጫዋች ጋር በመውጫው ቱነል በኮሪደር ውስጥ እየተነጋገሩ ሲወጡ ትርጉም ተሰጥቶት ነበር። እያንዳንዱ ነገር በተለይ በዝውውር ስሙ ከአንድ ግዙፍ ክለብ ጋር የሚነሳ ተጫዋች፣ እያንዳንዱ የሰውነት ቋንቋ፣ እያንዳንዱ ምልክት የሆነ ትርጉም ሊሰጠው ይሞከራል። ነገር ግን ከዚያ ክስተት በኋላ በእንግሊዝ ብዙሃን መገናኛዎች ይልቁን በዝውውር ጉዳዮች ላይ ባላቸው የዘገባ ኪውሬሲ የሚታወቁ ብዙሃን መገናኛዎች እና የዝውውር ስፔሻሊስቶች ናቸው ሊባሉ የሚችሉ ጋዜጠኞች እንዳሉት ማንቸስተር ዩናይትድ ይህንን ወልቭስ በፕሪምየር ሊግ ለመቆየቱ የላቀ ሚና ያለውን ተጫዋች ለማስፈረም ከባለቤት ክለቡ ከወልቭስ ጋር መግባባት የሰፈነበት ውይይት አድርገዋል የሚል ዘገባ ይዘው ወጥተዋል። ይህም ብዙ ሲነገር ውሏል። ዛሬ ትላንት እንደዚህ ሰሞኑንም ከዛ የወልቭስ ዩናይትድ ጨዋታ አስቀድሞም ማቴዩስ ኩንያ በማንቸስተር ዩናይትድ ይፈልጋል የሚል ሪፖርት ስንሰማ ነበር። በጣም ጥሩ ዝውውር የሚሆን ይመስለኛል። በእኔ በኩል ያው ወደ አንድ ትልቅ ክለብ መሄዱ አይቀርም። ባለፈው ጥር እንደምታስታውሱት አርሰናል፣ ቼልሲ፣ ኒውካስል አይነት ሌሎች የፕሪምየር ሊግ ክለቦች ይህንን ተጫዋች ለማስፈረም ፍላጎት እንደነበራቸው ሲነገር ነበር። በዚህኛው በሚቀጥለው ክረምትም ተጫዋቹ ወደ ማንቸስተር ዩናይትድ ወይ ወደ ሌላ ግዙፍ የእንግሊዝ ክለብ መጓዙ እንደማይቀር የታወቀ ነበር። ምክንያቱም ክህሎቱ አሁን ያለበት ብቃትም ከወልቭስ የተሻለና ላለመውረድ ከሚጫወት ቡድን ዓላማ በላይ ለሆነ ቡድን ለመጫወት የሚያስችለው ነው። ለዚህ ነው የዛሬ ወር ገደማ አካባቢ በአንድ ቃለ ምልልሱ ላይ አሁን ቀጣዩን ስቴፕ ቀጣዩን የእግር ኳስ የእድገት ደረጃ ላይ መድረስ ፈልጋለሁ ብሏል። ይሄ በአውሮፓ ውድድሮች ላይ ለሚሳተፍ ክለብ መጫወት ማለት ነው። ስለዚህ ወደ ማንቸስተር ዩናይትድ የመዘዋወር እድሉ አሁን የበለጠ ሰፊ ነው ቢባልም ነገር ግን ተጫዋቹ በሌሎች ትልልቅ ክለቦችም የሚፈልግ እሱም ደግሞ ለወልቭስ ከፍተኛ ፍቅር ያለውም ቢሆን፣ ደጋፊዎቹን እንደሚወዳቸው ቢናገርም፣ ለእግር ኳስ ሕይወቱ እድገት ሲል ግን ወደ ሌላ ላቅ ያለ ጥራት ወዳለው ክለብ መዘዋወር እንደሚፈልግ ተናግሯል። ዩናይትድ የጎል ማስቆጠር ችግሩ ረጅም ጊዜ የቆየ ነው እንደምታውቁት ከሰር አሌክስ ፈርጉሰን መልቀቅ በኋላ ባለፉት ጥቂት ዓመታት ችግሩ ከፍቶ ቀጠለ። እንጂ ማንቸስተር ዩናይትድ ለአመታት የቆየ ጎል ማስቆጠር ችግር አለበት። በአንድ የውድድር ዘመን ብቻ ነው ከአሌክስ ፈርጉሰን መልቀቅ በኋላ ከሰባ በላይ ጎል ማንቸስተር ዩናይትድ በፕሪሚየር ሊግ ያስቆጠረው አንድ ዓመት ላይ 73 ጎል አስቆጥሯል። በተመሳሳይ ጊዜ ማንቸስተር ሲቲ በአንድም ሲዝን ከሰባ በታች ጎል አላስቆጠረ። ልዩነቱ ይሄ ነው። የስታንዳርዱ ልዩነት በጣም ሰፊ ነው። ዩናይትድ አሁን ይሄኛው ቡድን ብዙ ችግሮች አሉበት። የማጥቃት ተጫዋቾች በማስፈረም ብቻ ሁሉንም ቀዳዳዎች መድፈን አይቻልም። ተጨማሪ ዊንግ ባኮች ያስፈልጉት ይሆናል። ሰፊ የሜዳ ክፍል መከላከል የሚችሉ የመሀል ተከላካዮችም መጨመር ግድ ይሆንበት ይሆናል። ምክንያቱም አሁን እንደው ለስኳድ ሲባልም ቡድን ውስጥ ያሉት እንደ ቪክቶር ሊንደሎስፍ እና ጆኒ ኢቫንስ አይነት ተጫዋቾች ስለሚለቁ እዚያ ቦታ ላይ ተጨማሪ ተጫዋቾች ሊያስፈርም ይገደድ ይሆናል። ተጨማሪ አማካዮችም፣ ካሰሚሮ ባለፉት ወራት በጣም በሚገርም ሁኔታ ብቃቱ ቢሻሻልም፣ ግን ዘላቂ መፍትሄ አይደለም። ደግሞ ወደ ፕሪሚየር ሊግ ባለ የሃይ ኢንቴንሲቲ እግር ኳስም ላይ ልክ በዩሮፓ ሊግ የሚያሳየውን ብቃት ለመድገም የሚቸግረዋል። ምክንያቱም የዩሮፓ ሊግ ፍጥነት አሰልጣኙ ብዙ ጊዜ እንደሚናገረው ለካሰሚራው አይነቱ ተጫዋች የሚስማማ ነው። ተጨማሪ አማካይ መጨመር ያስፈልገው ይሆናል ደግሞ ከፊት ባሉት የማጥቃት ቦታዎች ላይ አሰልጣኙ ሲመጣ ጀምሮ ብዙ የተወያየንባቸው አሰልጣኙ የሚፈልጋቸው አይነት አስር ቁጥሮች በበቂ መጠን የሉትም። እንደው በዛ ቦታ የተዋጣላቸው ሁለት ተጫዋቾች ብሩኖ ፈርናንዴስ እና ከመጎዳቱ በፊት አማድ ዲያሎ ናቸው። ሌሎቹ የክንፍ ተጫዋቾች ናቸው። ንጹህ የክንፍ ተጫዋቾች ናቸው ጋር ናቸው እዛ ቦታ ላይ ይጫወታል ግን ዩናይትድ የበለጠበት ትራንዚሽን በሚጫወትበት ጊዜ ለእንደዚህ አይነት አጫወት የሚሆን ተጫዋች እንጂ ሰስቴንድ ለሆነ ጊዜ ኳስ ይዞ ለሚቆይ ቡድን የሚስማማ አይነት በጠባብ ስፔስ የመጫወት ቴክኒካዊ መሟላት ያለው ተጫዋች አይደለም ሜሰን ማውንት አሰልጣኙ የሚፈልገው ቴክኒካል ፕሮፋይል ያለው ተጫዋች ቢሆንም ግን እንደገና ለሁለተኛ ውድድር ዘመን በጉዳት ሲፈተን አመቱን አሳልፏል አማድም ተጎድቷል በኋላ ላይ ግን ራሽፎርድ አንቶኒ አይነቶቹ ተጫዋቾች ደግሞ በውሰት አሁን ወደ ተለያዩ ክለቦች የዱጥሩ እየተጫወቱ ነው ግን የአሰልጣኙ እቅድ ውስጥ ስፍራ የላቸው ስለዚህ ሙሉ ቡድኑን ካየን ዩናይትድ ተጨማሪ ተጫዋቾች ማስፈረም አለበት በፍጥነት ወደ ላይ ወደ ቻምፒየንስ ሊግ ስፍራ ፉክክር ለመመለስ አሁን እዚህ ጋር ግብ ጠባቂም አልጠቀስኩም የአንድሬ ኦናና ጉዳይ በተለይ ከዛ ከሊዮን ጨዋታ በኋላ በፈረንሳይ ከተደረገው ጨዋታ በኋላ ብዙ መነጋገሪያ ነበር በኒውካስሉ ጨዋታ ረፍት ተሰጠው አልታይ ባይንዲር ገባ። ግን ባይንዲርም ስተት ሰራ። ስለዚህ ብዙ የማንቸስተር ዩናይትድ ደጋፊዎች አዲስ ግብ ጠባቂ ቢመጣላቸውም አይጠሉ። ግን አሁን ባለው የፋይናንስ ሀቅ ማንቸስተር ዩናይትድ ስድስት ሰባት ተጫዋች ለማምጣት ሊቸገር ይችላል። በተለይ ኳሊቲ ተጫዋቾች ለማምጣት ሊቸገር ይችላል። በቁጥር ሊያመጣ ይችላል፣ ግን ስድስት ሰባት ወርልድ ክላስ ተጫዋቾችን ማምጣት አስቸጋሪ ሊሆን ይችላል። አሁን አንድም ማንቸስተር ዩናይትድ በቅርብ ጊዜ ብዙ ገንዘብ እየከሰረ ስለሆነ ሁለትም በፔሳር ምክንያት በፕሮፊት ኤንድ ሰስተናቢሊቲ ሬጉሌሽን በሚሉት ምክንያት በአንድ ክረምት 300 ሚሊዮን ፓውንድ አውጥቶ ችግሮቹን በሙሉ መቅረፍ አይችልም በዝውውር። ስለዚህ መጀመሪያ ዝውውሮች ከመፈጸሙ በፊት መሸጥ አለበት ተጫዋቾች። ለዚህ ነው በውሰት አሁን የተሰጡት። ማርከስ ራሽፎርድ፣ ማላሲያ፣ ሳንቾ፣ አንቶኒ አይነቶቹ ተጫዋቾች መሸጣቸው ለሚቀጥለው የማንቸስተር ዩናይትድ የዝውውር እቅድ በጣም አስፈላጊ የሚሆነው ከእነሱ የሚገኘውን ገንዘብ ሪኢንቨስት ለማድረግ እድል ስለሚሰጥ ማለት ነው። ሌሎችም ሊለቁ የሚችሉ ተጫዋቾች አሉ። እንደምታውቁት ባለፈው ጥር የጋርናቾ እና የኮቢ ሜኑ ስም ይነሳ ነበር። የነዚህም ተጫዋቾች ጉዳይ ሴትል መደረግ አለበት። የተረጋገጠ ነገር የለም። ጋርናቾ ወደ ናፖሊ፣ ወደ ቼልሲ ሊጓዝ ይችላል ሲባል ነበር። የኮቢ ሜኑም የኮንትራት ድርድር እክሎች እንዳሉበት ይታወቃል። ግን ለሱተብሊቲም ጥያቄ አለ። ጥልቃማ ከሆኑ ለመጫወት የሚያስችል ለሩበን አሞሪም ሲስተም የሚሆን በቂ ኤነርጂ የለውም ይላሉ። አስር ቁጥር አድርጎ ሞክሮታል ነው። በአንድ ጨዋታ አጥቂ አድርጎም ሞክሮታል። በቀደም ፍጹም የማይረሳው ጨዋታ ላይ በጣም አስፈላጊ ወል አስቆጥሯል። እንደምታውቁት ግን ለዘለቄታው ሚናው ምን ይሆናል የሚለው ገና አለየም። ስለዚህ ዩናይትድ ቀላል የሚባል አይደለም። የግንባታው ፈተና ግን ፕራዮሪቲ ብታስቀምጡ፣ ማንቸስተር ዩናይትድ መጀመሪያ ሊደፍናቸው ከሚገቡ ቀዳዳዎቹ መካከል አንደኛው የማጥቃቱ ድክመት ነው። አሁን በዚህ የውድድር ዘመን በማንቸስተር ዩናይትድ ውስጥ ያሉት ሁለት አጥቂዎች በጋራ ከ110 ሚሊዮን ፓውንድ በላይ ባለፉት ሁለት ክረምቶች ኢንቨስት ተደርጎባቸው ከሴሪያው የመጡት ዮሹዋ ዚርግዜ እና ራስሙስ ሆይሉንድ በዚህኛው ዓመት በጋራ ስድስት የሊግ ጎሎች ብቻ ነው ያስቆጠሩት። ራስሙስ ሆይሉንድ ባለፉት 28 ጨዋታዎች አንድ ጎል ብቻ ነው ያስቆጠረው። አሰልጣኝ አሞሪም የዩናይትድ አሰልጣኝ ሆኖ ከተሾመ በኋላ ሁለት የፕሪሚየር ሊግ ጎሎች ብቻ ነው ያስቆጠረው። ግን ሌሎቹም የማጥቃት ተጫዋቾች ተመሳሳይ የጎል ማስቆጠር ችግር አለባቸው። አሁን የሆይሉንድን ጉዳይ በተመለከተ በቀደም አሰልጣኙ ከኒውካስል ጨዋታ በኋላ የቡድን ችግር እንጂ የአንድ ተጫዋች የተናጠል ችግር አይደለም፣ የእኛ ጫወት ራሱ ለአጥቂዎች የሚስማማ አይደለም የሚል ማብራሪያ ሰጥቷል። ይሄ በከፊል እውነት ነው። ምክንያቱም አሁን ዩናይትድ በሚጫወትበት መንገድ እንደ ሃላንድ ላለ የተዋጣለት ጎል አስቆጣሪም የሚስማማ አይደለም። በቂ የጎል ድሎችን አይፈጥርም። በብዙዎቹ ጨዋታዎች ላይ ማንቸስተር ዩናይትድ አጥቂዎች ደግሞ የአጠቃላይ የቡድኑ አጫወት ተጠቃሚዎች ናቸው ወይም ሰለባዎች ናቸው። አሰልጣኙ ይሄንን አንግል ነው ለማሳየት የሞከረው። ሶ ምክንያቱ የግለሰቦቹ ሊሆን ይችላል፤ የተጫዋቾቹ በኮንፊደንስ ለሲስተሙ ባለመስማማት፣ ለሊጉ የሚሆን ኳሊቲ በማጣት፣ ለማንቸስተር ዩናይትድ ለመጫወት የሚያስችል ስነ ልቦና ባለመያዝ እና በሌሎች ማብራሪያዎችም የተጫዋቾቹን በግል ጥሩ አለመሆን ኤክስፕሌን ማድረግ ይቻላል። በሌላ በኩል ግን ሲስተማቲክ ችግር ነው ነው በአሰልጣኙ አስተያየት ደግሞ። ስለዚህ ዝም ብሎ የሆይሉንድ የዚር ጊዜ ወይም የሌላ የማንቸስተር ዩናይትድ ተጫዋች ችግር አይደለም ከግለሰቦች በላይ ነው ነገሩ፣ የሚል አስተያየት ሰጥቷል። ማንቸስተር ዩናይትድ በዚህ ውድድር ዘመን ከፍታ ጎል አስቆጣሪው ብሩኖ ፌርናንዴዥ ስምንት ጎሎች ነው ያስቆጠረው፣ አምስቱ በኦፕን ፕሌ የተቆጠሩ ናቸው። ስለዚህ የፍጹም ቅጣት ምቶቹን ብናወጣ የማንቸስተር ዩናይትድ የዚህ የውድድር ዘመን ከፍተኛ ጎል አስቆጣሪ ከፍተኛ የጎል መጠን አምስት ይሆናል ማለት ስለዚህ ከፊት ከፍተኛ በዝውውር ሊደፈን የሚገባው ክፍተት አለ። ቅድም እንዳነሳሁት ከግብ ጠባቂው ኦናና እስከ አጥቂው ሆይሉንድ ድረስ ማንቸስተር ዩናይትድ በሁሉም ክፍሎች ላይ መጠናከሩ በጣም አስፈላጊ ቢሆንም ግን የፕራዮሪቲ ኦርደር ሲኖር፣ ቅደም ተከተል የምናስቀምጥ ከሆነና መጀመሪያ ትኩረት የሚያሻው አንድ ስፍራ ካለ የማጥቃቱ ስፍራ አንገብጋቢ ነው። ለዚህ ነው ብዙ ስሞችን የሰማነው። ከአሰልጣኙ ጋር በስፖርቲንግ ሊዝበን እጅግ በስኬት አብሮ የሰራው ቪክቶር ዮኬሬሽ፣ ሊያም ዴላፕ፣ ቪክቶር ኦሲመን፣ አሁን ማቴዩስ ኩንያ ስማቸው የሚጠቀሰው በዚያ የተነሳ ነው። ማቴዩስ ኩንያ የ30 ጎል አጥቂ አይደለም፣ ወይም አጥቂም አይደለም ለነገሩ፣ ወይም በነ ሆይሉንድ ቦታ እንዲጫወት የሚመጣ ተጫዋች አይደለም። ግን በጎል ማስቆጠር ብቻ ላለመውረድ ለሚጫወት ቡድን እየተጫወተ 14 የፕሪምየር ሊግ ጎሎችን በዚህ የውድድር ዘመን አስቆጥሯል። ባለፈው የውድድር ዘመን አስራ ሁለት የፕሪምየር ሊግ ጎሎችን አስቆጥሯል። ስለዚህ ካሉት አማራጮች በጣም የተሻለ ነው። እንግዲህ ዝውውሮች በሁለቱም ክለቦች ይፋ እስኪሆኑና ለዩናይትድ መፈረሙ ይፋ እስኪሆኑ ድረስ ተጠናቋል እርግጥ ነው ብሎ ደምድሞ መናገር ያስቸግራል። ግን የዚህን ተጫዋች የዝውውር ዴቨሎፕመንት በተመለከተ ያሉት ምልክቶች ሁሉ ሊጠናቀቅ የሚችል ዝውውር ያስመስሉታል። ባለፉት ሁለት ሲዝኖች ባለፉት ሁለቱም የውድድር ዘመናት ወልቭስ ላለመውረድ የተጫወተ ቡድን መሆኑን ከግምት ማስገባት ያስፈልጋል። 37 የጎል ተሳትፎዎች ያሉት ተጫዋች ነው። ስለዚህ ዩናይትድ ከፍ ያለ የጎል ማስቆጠር ችግር አለበት። ባለፉት ሁለት የውድድር ዘመናት ከ60 በታች ጎል ያስቆጠረው በአሰልጣኝ ኤሪክ ተን ሃግ አሰልጣኝነት ስር በአንደኛው 58፣ በአንደኛው 57 ጎሎች ያስቆጠረው በዚህ የውድድር ዘመን ደግሞ የከፋ ነው ጭራሽ የዩናይትድ ለነገሩ በግማሽ ክፍለ ዘመን ውስጥ መጥፎ የውድድር ዘመን ነው። ቡድኑ 38 ነጥቦች ብቻ ነው ያሉት፣ 14ተኛ ስፍራ ላይ ነው የተቀመጠው። አንድ ቡድን እንዲህ አይነት ቦታ ላይ ሲቀመጥ ሁለንተና የችግር አለበት ማለት ነው። ግን ቅድም እንዳነሳሁት የማንቸስተር ዩናይትድ የማጥቃት ችግር ባለፉት ጥቂት ዓመታት ከፋ እንጂ የቆየ ዘላቂ መፍትሄ የሚሻ ችግር ነው እና አንደኛው ተጫዋች ይሆናል ተብሎ ነው የሚጠበቀው ይሄንን ችግር ለመቅረፍ የወልቭስን ወደ 40 በመቶ ጎሎች በዚህ ውድድር ዘመን ያስቆጠረ ተጫዋች ነው። አንድ ማቴዩስ ኩንያን ስታዩ የምታስተውሉት ነገር ምንም እንኳ ላለፉት ሰባት ዓመታት በአውሮፓ ቢቆይም በብራዚል ሊግ አንድም የፕሮፌሽናል ጨዋታ ባያደርግም ኮሪቲ ባለሚባለው ክለብ ነው በወጣትነቱ የተጫወተው። ስለዚህ እንደ ተጫዋች አውሮፓዊ ባህሪያቱ ቢያዘነብሉ የሚያስገርም አይደለም። ግን መጀመሪያ የምታስተውሉት ነገር ከብራዚል ተጫዋቾች የምናየው ቴክኒካዊ ልህቀት አለው። ቴክኒካል ኢዝ የሚሉት አለው። የመጀመሪያ ቁጥጥሩ አብዶቹ ቴክኒኩ፣ ክሎዝ ኮንትሮል የሚሉት ኳስ የሚገፋበት መንገድ፣ የጎል እድል የመፍጠር ችሎታው፣ የፈጠራ ችሎታው በአጠቃላይ ከብራዚል አይነት ተጫዋቾች የምንጠብቃቸው አይነት ቴክኒካል ኳሊቲዎች አሉት። እኔ በፕሪምየር ሊግ ለማየት በጣም ደስ ከሚሉኝ ተጫዋቾች መካከል አንደኛው ነው። ሊያውም በአብዛኛው በቀውስ ውስጥ ባለ ቡድን ውስጥ እየተጫወተ ማለት ነው። እንደምታስታውሱት ከዚህ በፊት በዩለን ሎፔቴጊ ስር ከዚያ ኦኔል ለተወሰነ ጊዜ ቡድኑን አሻሻለው፣ በጣም በፕሪምየር ሊግ ቆየ። ከዛ በኦኔል ስር ደግሞ እስኪሰናበት ድረስ ሌላ ትርምስ ነበር። ቪቶር ፔሬራ መጡ። በሶስት በአራት አሰልጣኞች ሰልጥኖ ግን ኮንሲስተንት የሆነ ተጫዋች ነው። እንዲህ አይነት ቡድኖች ውስጥ እየተጫወተ ጭምር፣ እንዲህ አይነት የወልቭስ ደካማ ቡድኖ ውስጥ እየተጫወተ ጭምር ወዲያው የምታስተውሉት ነገር ያ የብራዚላዊነት ኤለመንቱን፣ ያ ቴክኒካል ይዙን የምታዩት አሰልጣኝ አሞሪም ይህንን ተጫዋች ቡድኑ በዚህ ዓመት አንድ ነጥብ ሁለት ጎል ብቻ እያስቆጠረ ስላለ እና በፕሪምየር ሊግ ከወረዱትና ከዌስትሃምና ኤቨርተን ብቻ የሚሻል የጎል ሬከርድ ነው ያለው። በአንዳንዶቹ ጨዋታዎችም ትልልቆቹን ጎሎች የሚያስቆጥሩት አጥቂዎች አይደሉም። በቀደም ለምሳሌ በዓመታት ውስጥ የማንቸስተር ዩናይትድ ፌመስ የከምባክ ድል የመጨረሻዎቹን ጎሎች ብታዩ የተቆጠሩት የመጨረሻ አምስተኛው ጎል በሜክሺፍት አጥቂነት የተጫወተው ሃሪ መግዋየር እና ኮቢ ሜይኑ ናቸው። ጎሎቹን ያስቆጣት ሆይሉንድ ሜዳ ውስጥም አልነበረም። አሁን ደግሞ ዚር ጊዜም ተጎድቷል። እንዲያውም አንድ ቦታ ላይ ሃሪ መጓየር ከኖቲንጋም ፎረስት ጋር በነበረው ጨዋታ ስምንት ደቂቃ አጥቂ ሆኖ ተጫውቷል። በቀደም ከሊዮን ጋር እንደዚሁ የመጨረሻዎቹ ደቂቃዎች አጥቂ ሆኖ ተጫውቷል። በእነዚህ ጨዋታዎች ላይ እሱ የፈጠረው ኤክስጂ ባለፉት አስራ አምስት ጨዋታዎች ሆይሉንድ በድምር በእነዚህ ሁሉ ጨዋታዎች ተደምሮ ከፈጠራቸው ኤክስጂዎች የተሻለ ነው። የችግሩ መጠን ይህን ያህል ግን እንዲያው አጥቂዎቹ ጎል ባያስቆጥሩ ግን ከሌሎች ምንጮች በቂ የጎል ምንጭ ቢኖር ችግር አልነበር፣ ወይም የጎል ማስቆጠር አማራጭ ቢኖር ችግሩ ያን ያህል ባልከፋ ነበር። ግን ለምሳሌ በሊቨርፑል የቡድኑ ስታር ጎል አስቆጣሪ ሳላህ ነው እንጂ ዘጠኝ ቁጥሩ አይደለም አልነበርም። ቦቢ ፈርሚኖ በነበረበት ጊዜ ቦቢ ፈርሚኖ የጎል ሰው አይደለም። በአንድ የውድድር ዘመን በሊግ ብዙ ጎል ያስቆጠረበት ሲዝን 15 ጎል ያስቆጠረበት ነው። ግን ሳላህ በየዓመቱ 30-40 ጎሎች ያስቆጥራልና የፈርሚኖን አገልግሎት የምንለካው በጎል ማስቆጠር አይሆንም ማለት ነው። ሀሰተኛ ዘጠኝ ቁጥር ነው። ስለዚህ የበለጠ ፋሲሊቴተር ነው በዚያ ሚና፣ ስለ እሱ አስተያየት ለመስጠት ይመቸናል። በጣም አስፈላጊ ፒስ ኦፍ ዛት ጂግሶ ኔ ነበረው፣ በጣም አስፈላጊው የፐዝል ግጣም ኔ ነበረው። ግን ማንቸስተር ዩናይትድ ደግሞ እንዲህ አይነት የ30 ጎል አስቆጣሪ የክንፍ ተጫዋችም የለው። ራሽፎርድ በሁለት ሲዝኖች አንዴ የ30 ሌላ ጊዜ 23 ጎሎች አስቆጥሯል። ግን በዘላቂነት እንደው እንደ ዋና የጎል ምንጭነት የሚቆጠር ተጫዋች ሆኖ አያውቅም። ብልጭ ድርግም የሚል ነው የነበረው። አሁን ደግሞ ወደ ዩናይትድም ተመልሶ የሚጫወትበት እድል በጣም ጠባቢ ይመስላል። በአስቶን ቪላ በጣም ጥሩ እየተጫወተ ነው። ነገር ግን ወደ ዩናይትድ ተመልሶ ከዚህ በኋላ የዩናይትድ የጎል ማስቆጠር መፍትሄ ይሆናል ብሎ ማሰብ አይቻልም። ገበያውን ማማተር የሚገባቸው በዚህ የተነሳ ነው። ጋርናቾ አሰልጣኝ አሞሪም ኃላፊነቱን ከተረከበበት ጊዜ ወዲህ እንግዲህ አሁን ከአምስት ወር በላይ ሆኖታል። ሁለት የሊግ ጎል ብቻ ነው ያስቆጠረው። ሌላኛው ዚርክ ዜ ዚርክ ዜ ድሮም ቢሆን እንደው የተዋጣለት ጎል አስቆጣሪ አይደለም። ባለፈው ዓመት በቦሎኛ 11 የሊግ ጎሎች ነው ያስቆጠረው። ይሄ የሃሪኬን ቁጥር ወይ ሃላንድ ቁጥር አይደለም። በእርግጥ ተጫዋቹም በጎሎች ብቻ መመዘን ያለበት አይደለም። የበለጠ ሐሰተኛ ዘጠኝ ቁጥር ስለሆነ ብዙ ጊዜ የእሱን ኳሊቲ በተመለከተ አንደርስታንዲንግ ያስፈልጋል። ምን ምለው በዚህ የተነሳ ነው። ግን ለጎል የምትተማመኑበት ጎቱ ጋር የጎል ሰው አይደለም። እስኪ ጎዳ ድረስ ከዲሴምበር አንድ ወዲህ አንድም የሊግ ጎል የፕሪሚየር ሊግ ጎል ማለት ነው አላስቆጠርም። በሌላ ውድድር አስቆጥሯል። በእርግጥ ግን በፕሪሚየር ሊግ አላስቆጠርም። ይህንን ሁሉ ችግር ማቴዩስ ኩንያ አይፈታውም። ብቻውን መፍትሄ አይሆንም። ዝውውሩ ከተጠናቀቀ ነገር ግን ያንን የማንቸስተር ዩናይትድን የረጅም ጊዜ ህመም በማከም ውስጥ ቀላል የማይባል ሚና ሊኖረው የሚችል ነው። አንድ በሁሉም የማጥቃት ስፍራዎች ላይ መጫወት ይችላል። ብዙ ሲጫወት አላየነው ወደ ወልፍስ ከመጣ በኋላ ግን አጥቂ ሆኖ መጫወት ይችላል። የሚዋጣለት ቦታ ወይም ዋናው ቦታ እሱ አይደለም ግን እዛ ቦታ ላይ መጫወት ይችላል። አንድ ምናልባት አሁን ካሉት አማራጮችም የተሻለ ሊሆን ይችላል። ግን በሁለቱ ሚናዎች ላይ በሁለቱ የአስር ቁጥር ቦታዎችም ላይ በቀኝ አስር ቁጥርነት፣ በግራ አስር ቁጥርነትም መጫወት ይችላል። ሁሉንም ከፊት ያሉትን የማጥቃት ኃላፊነቶች ለመረከብ የሚያስችል ቨርሳቲሊቲ ያለው፣ የጎል እድሎች መፍጠር ይችላል፣ ጎሎች ማስቆጠር ይችላል። የበለጠ የሚስማማው ቦታ የግራ አስር ቁጥርነት ቦታ ከዘጠኝ ቁጥሩ በስተግራ በኩል ያለው የአስር ቁጥርነት ቦታ ነው። እዚህ ቦታ ላይ አሰልጣኝ ሩበን አሞሪም የተለያዩ ተጫዋቾችን ተጠቅሟል። ብሩኖ ተጫውቷል፣ ሜይኑ ተጫውቷል፣ ጋርናቾ ተጫውቷል፣ ማውንት በጥቂት አጋጣሚዎች ተሞክሯል። ግን በዘላቂነት ይህንን ሚና መወጣት የሚችል ተጫዋች ያስፈልገዋል። ለዚህ ስፍራ አይተስማማል። ደግሞ የወልቭስ ሲስተም የማንቸስተር ዩናይትድ አይነት ሲስተም፣ ወልቭስ በጋሪ ኦኔልም በቪክቶር ፔሬራ ስር 3421ን የተጫወተው የዊንግ ባክ ሲስተም ነው። ሁለት 10 ቁጥሮችን ይጠቀማል። 19 ቁጥር አለው። ተመሳሳይ ሲስተም ነው። አሁን በሲስተም ውስጥ ያለ አቀራረብ ወልቭስ ሲጫወት ማንቸስተር ዩናይትድ ሲጫወት ልዩነቶች አሉት በእርግጥ ግን ወደ ማንቸስተር ዩናይትድ ቢመጣ አዲስ ሲስተም አይደለም አዳፕት የሚያደርገው እዚያ ወልቭስ ውስጥ በስኬት የተጫወተበት ሲስተም ነው ይሄ አሁን ልዩነቱ የማንቸስተር ዩናይትድ ባጅ መለያ ፕሬሸር ከወልቭስ ይለያል ለወልቭስ መጫወት እና ለማንቸስተር ዩናይትድ መጫወት በፍጹም የሚነጻጸሩ አይደለም በማንቸስተር ዩናይትድ መጫወት በእያንዳንዱ ጨዋታ በየሶስት ቀኑ ከፍተኛ ትኩረት ውስጥ መውደቅ ማለት ነው። እያንዳንዱ በጎ ነገር ይጎላል፣ ግን እያንዳንዱ ስህተትም የትልልቅ ትችቶች ምክንያት ይሆናል። ሰሞኑን አንድ ፖድካስት እያየሁ ነበር። ለምንድን ነው ማቴዎስ ሱሌ፣ ሞይሴኪን፣ ኒኮሎ ፋጂዮሊ፣ ሌሎቹም ወይም ዲያን ሁሴን በቦርድ መዚ ያለው የዩቬንቱስ ተጫዋቾች ነበሩ። እነዚህ ሁሉ ልክ ከዩቬንቱስ እንደተጫወቱ ጥሩ የሚጫወቱት በዩቬንቱስ ግን እድል ባገኙ ጊዜ እንደዚህ ያልደመቁት ለምንድን ነው የሚል ውይይት ተደርጎ፣ አንድ ጣሊያን ጋዜጠኛ ሲናገር የዩቬንቱስ ፕሬሸር ነው ይላል። ለዩቬንቱስ መጫወትና ለቦርንመዝ ወይ ለፊዮረንቲና ወይም ለሮማ ጭምር መጫወት አንድ አይደለም ይላል። ስለዚህ ለምሳሌ ማቴዩስ ኩንያ በሌላ ትልቅ ክለብ አልተሳካለትም። እንደምታውቁት ከጀርመን ለሄርታ ሲጫወት በጣም ድንቅ ነበር። ከዚያ ወደ አትሌቲኮ ማድሪድ ሄደ ግን ስድስት ጎል ብቻ መሰለኝ ያስቆጠረው በዲዬጎ ሲሞኔ ቡድን ውስጥ እዚያ ሳይሳካለት ሲቀር ነው ደግሞ ወደ ወልቭስ የመጣ ፕሬሸር ከፍ ሲል ያንን ይቋቋመዋል ያላቅም በእርግጥ አሁን 26 ዓመቱ ሊሆን ነው በእግር ኳስ ተጫዋችነቱ ፒክ ላይ የሚገባበት እድሜ አካባቢ ላይ እየደረሰ ነው ስለዚህ ወደ አትሌቲኮ ማድሪድ ሲዘዋወር የነበረው ልምድና አሁን የተለያየ ነው ግን በሲስተም ደረጃ ግን ካየ ነው የስነ ልቦናውን የጫናውን ጉዳይ ካወጣን ግን ለተመሳሳይ ሲስተም የሚጫወት ተጫዋች ይሆናል። ያ ደግሞ ሽግግሩን ስሙዝ ያደርገዋል። ሁለተኛ እዛው ፕሪምየር ሊግ ውስጥ ተጫዋቱ ያሳለፈ ተጫዋች ነው። አንዱ ጥያቄ ለምሳሌ እንደዚህ ጊዜ አይነቱ ተጫዋች መጥቶ በእርግጥ እየተሻሻለ የሄደ ይመስለኛል እስኪ ጎዳ ድረስ በተለይ ጠለቅ ባለ ሚና መጫወት ሲጀምር እና እየተላመደው ብዙ አሰልጣኞች ስድስት ወር ያስፈልገዋል ከሌላ ሀገር የሚመጣ ተጫዋች ብዙ ጊዜ ይላሉ። ያንን የአክለመታይዜሽን ጊዜ እየጨረሰ ሲሄድ ደግሞ ዩናይትድ ብዙ የማይቆም ሽግግር ውስጥ ስለነበር ብዙ ሲስተማቲክ ችግሮች ያሉበት ቡድን ስለሆነ ለሚመጣው ተጫዋች ተሰርቶ ባለቀ ቡድን ውስጥ አይደለም እኮ የመጣው። ገና መፍትሄውን ለማግኘት እየተጣጣረ ያለ ቡድን ውስጥ ነው የመጣው። እሱም አንድ ችግር ነው። በእርግጥ ከዛ ያመጡት አሰልጣኝ ይለቀቁና በሌላ ሲስተም የሚጫወት አሰልጣኝ መጣ። እነዚህን ሁሉ ነገሮች አዳፕት ማድረግ መቼስ ፈተና ነው በእርግጥ ግን በዩናይትድ እንደተጠበቀው ስኬታማ ካልሆነባቸው ምክንያቶች መካከል አንደኛው ከሴሪያ የመምጣቱ ነገር ነው። የሴሪያ የጣሊያን እግር ኳስ ፍጥነትና የእንግሊዝ እግር ኳስ ፍጥነትና ኢንቴንሲቲ አንድ አይነት አይደለም። ስለዚህ የፍጥነት የፔስ ጉዳይ ተደርጎ የሚጠቀስ ነበር እንደምታውቁት። ለምሳሌ ማቴዩስ ኩንያ ግን ይህ አይመለከተው፣ ምክንያቱም ፕሪሚየር ሊግ ውስጥ የተፈተነ ተጫዋች ስለሆነ ወደ ዩናይትድም ሲመጣ በፕሪሚየር ሊግ ስኬቱ ምክንያት የሚመጣ ተጫዋች ስለሆነ እነዚህም ነገሮች በተለይ የማቴዩስ ኩንያን ዝውውር ስሜት የሚሰጥ ያደርጉታል። ጎሎች ያስቆጥራል። በጣም አስደናቂ ጎሎች ያስቆጥራል። በቅጣት ምቶች ከሳጥኖች የሚቆጠሩ ብዙ ጎሎች አሉ። ለዚህ ነው እንዲያውም በፕሪምየር ሊግ ኤክሲጀን ኦቨር ፐርፎርማንስ የሚባላል አንድ ተጫዋች የተፈጠሩለት የጎል እድሎች ጥራት እና ያስቆጠራቸው የጎሎች ቁጥር፣ ሁለቱን ካያችሁ ከተፈጠሩለት የጎል እድሎች እንዲያስቆጥር ከሚጠበቀው በላይ ያስቆጠረ ማለት ብዙ አስደናቂ ጎሎች ያስቆጥራል ማለት ነው። ለማስቆጠር ፈታኝ ከሆኑ የሜዳ ክፍሎች ላይ ጎል ያስቆጥራል ማለት ነው። አሁን ወልቭስ የፈጠራቸው የጎል እድሎች በዚህ ወደደር ዘመን ለማቴዩስ ኩንያ ስምንት ጎል አካባቢ እንዲያስቆጠር ይጠበቅ ነበር። አሁን ብዙ ጊዜ ስለ ኤክስጂ ስናነሳ ሁሉንም ነገር በተሟላ ሁኔታ የሚያብራር አይደለም ግን እግር ኳስን ከስታቲስቲክስ አንጻር ለማየት ከሚጠቅሙ ሜትሪኮች መካከል አንደኛው ነው። አሁን ትልልቅ ክለቦች ሁሉ ይጠቀሙበታል። ለዚህ ነው ደጋግመን የምንጠቀመው። ይህን ነጥብም አነሳዋለሁ ብዙ ጊዜ ምሳሌ፣ አንድ ተጫዋች ከጎሉ ሶስት ሜትር ርቀት ላይ ለመሳት የሚያስችል የጎል እድል ቢያገኝ ይሄ በኤክስጂ ይለካል። ለጎሉ ያለው ቅርበት ታይቶ አንግሉ ታይቶ ማለት ነው። ከዜሮ ነጥብ አንድ እስከ ዜሮ ነጥብ ስምንት ባለው ይታይና የዚህኛው የጎል እድል ለመቆጠር ያለው እድል ይህን ያህል ነው ተብሎ ሜዠር ይደረጋል ማለት ነው። ኤክስጂ እንደው በጥቂት ለማብራራት ነው። በዚህ አካሄድ ስምንት ጎል ማስቆጠር አካባቢ ነበር ይጠበቅበት የነበረው፣ አስራ አራት ጎል ነው ያስቆጠረው ማለት፣ የስድስት ጎል ኦቨር ፐርፎርማንስ አለው ማለት ነው። ስለዚህ በጣም አስደናቂ ጎሎች ማስቆጠር የሚችል ተጫዋች ነው እና አንዳንድ ሰዎች የኤክሲጂ ኦቨር ፐርፎርማንስ በየአመቱ ሳስቴን የሚደረግ አይደለም የሚሉ ሰዎች አሉ። ቢሆንም ምን ያህል ጥሩ አመት እያሳለፈ እንደሆነ ግን ጥሩ አድርጎ የሚያብራራ ነው ብሎ መናገር ይቻላል። የጎል ዕድሎች ብዙ የሚፈጥር ተጫዋች ነው። ከወልቭስ ተጫዋቾች ሁሉ በርካታ የጎል ዕድሎችን የፈጠረው ተጫዋች እሱ ነው። ጥሩ አብዶኛ ነው። ብዙ የባላጋራ ቡድን ተጫዋቾችን ያልፋል። ቴኮንስ የሚሏቸው አሉ። አብዶ ማለት 118 አብዶች አድርጓል በዚህ የውድድር ዘመን። ከወልቭስ ተጫዋቾች ሁሉ እሱ ነው ብዙ ድሪብል ያደረገው ተጫዋች። በቁመት ረጅም ነው፣ ነገር ግን የረጅም ተጫዋቾች ላይ የማይስተዋል ቴክኒካዊ መላቃል ዩናይትዶችም የዚህን ተጫዋች ችሎታ በሚገባ ይተውታል። በቀደም በኦልትራፎርድ ጨዋታ ላይ እሱ ላይ በተሰራ ጥፋት ነው የቅጣት ምቶ የተገኘው በኋላ ፓብሎ ሳራቢያ ጎሉን ያስቆጠረው። ግን በመጀመሪያውም ጨዋታ በሞሊኒዩ ወልቭስ ዩናይትድን ሲያሸንፍ እንዲሁ ድንቅ ጎል አስቆጥሯል በቀጥታ ከማዕዘን ምት። ባለፈው የውድድር ዘመንም በኋላ ሜኑ ባለቀ ሰዓት ባስቆጠረው ጎል ዩናይትድ ያሸንፍ እንጂ እዚያም ጨዋታ ላይ አራት ለሶስት ባለቀው ድራማዊ ጨዋታ ላይ በጣም አስደናቂ ነበር። በዛው ባለፈው የውድድር ዘመን መጀመሪያ በኦልትራፎርድ በተደረገውና በኋላ ዩናይትድ በራፋ ቫራን ጎል አንድ ለዜሮ ባሸነፈበትም ጨዋታ ወልቭስ ጨዋታውን ባያሸንፍም ግን በጣም አስደናቂ ብቃት ተጫዋቹ አሳይቷል። ስለዚህ ከዩናይትድ ጋር በተደረጉ ጨዋታዎችም ጥሩ ፐርፎርም ያደረገ ተጫዋች ነው። ስለዚህ ዩናይትዶች ራሳቸው በቅርብ ከእነርሱ ጋር በተደረገ ጨዋታ ይንን ተጫዋች ለመከታተል እድል ነበራቸው። ሌላኛው አድቫንቴጅ እንግዲህ ወደ 62 ሚሊዮን ፓውንድ አካባቢ የውል ማፍረሻ አለ ኮንትራቱ ላይ ከሌሎች ከሚጠቀሱ አማራጮች አንጻር ከነዮኬሬሽ ጋር ሲታይ የበለጠ ለማንቸስተር ዩናይትድ የፋይናንስ ሁኔታ የሚስማማ ዝውውር አፎርደብል፣ አሁን እንደሚባለው ባለፈው የውድድር ዘመን ባለፈው ክረምት ዚርክዜን ከቦሎኛ ሲያስፈርም ውልክ እንደዚሁ እንደ ማቴዩስ ኩንያ ሁሉ ኮንትራቱ ላይ የውል ማፍረሻ ነበር። ነገር ግን ማንቸስተር ዩናይትድ በአንድ ጊዜ ለመክፈል እንዳይገደድ አሁን የውል ማፍረሻ ያለውን ተጫዋች አንድ ክለብ የሚያስፈርም ከሆነ፣ ለምሳሌ የውል ማፍረሻ 50 ሚሊዮን ፓውንድ ቢሆን ከክለቡ ጋር በዝውውር በድርድር ተጫዋቹን ካላስፈረም 50 ሚሊዮን ፓውንዱን በአንድ ጊዜ መክፈል አለበት ማለት ነው። ይሄ ደግሞ ለዩናይትድ ወቅታዊ ሁኔታ አስቸጋሪ ነው። ስለዚህ የማቴዩስ ኩንያ ዝውውር በውል ማፍረሻው 62.5 ሚሊዮን ፓውንድ ቢሆንም፣ ነገር ግን የዝውውሩን ሂሳብ ለምሳሌ ልክ ቦሎኛ ላይ እንዳደረጉት ዚር ጊዜን ሲያመጡት ወደ 65 ሚሊዮን ፓውንድ ከፍ አድርጎ፣ ነገር ግን በኢንስቶልመንት መክፈል ሁለቴ ሶስቴ አራት ጊዜ ከፋፍሎ እንዲከፍል ማድረግ ያ ደግሞ የማንቸስተር ዩናይትድን አውትስታንዲንግ ዴት ያቀለዋል። በአንድ ጊዜ 50 መክፈል ሆ 60 መክፈል ግን በጣም አስቸጋሪ ነው ለዩናይትድ። ስለዚህ ከወልቭስ ጋር ጥሩ መንፈስ ያለበት ውይይት አድርገዋል ሲባል አንድም በዚህ ምክንያት ነው እንጂ ሪሊዝ ክሎዝ አለው እኮ ተጫዋቹ ከወልቨስ ጋ ያን ያህል የሚያታክት ድርድር ውስጥ አለመግባት ይችላል። ግን ከማንቸስተር ዩናይትድ የፋይናንስ ሁኔታ አንጻር በአንድ ጊዜ ያንን 62.5 ሚሊዮን ፓውንድ መክፈል አስቸጋሪ ነው። ግን አጠቃላይ የዝውውር ዋጋውን ቢሆን ከሌሎች አማራጮች አንጻር ሲታይ ቀለል ያለ ሊባል የሚችል ነው። ሌሎች ብዙ አድቫንቴጆች አሉት። ቅድም እንደጠቀስኩት ለአሰልጣኝ ሩበን አሞሪም በስፖርቲንግ ሊዝበን እንዳየነው ደግሞ ሁለት አስር ቁጥሮችን የሚጠቀም ሲሆን አንደኛው አስር ቁጥር ሯጭ ስፔስ የሚያጠቃ አንደኛው አስር ቁጥር ደግሞ ቦልቱ ፊት የሚባል የበለጠ የጎል እድል የሚፈጥር አይነት ተጫዋች ነው የሚፈልገው አሰልጣኝ አሁን። ለምሳሌ በስፖርቲንግ ሊዝበን ፍራንሲስኮ ትሪንካኦ አንደኛው አስር ቁጥር ነው። ፔድሮ ጎንካልቬስ ሌላኛው አስር ቁጥር ነው። አንደኛው የበለጠ ክሬተር ነው፣ የጉልድሎች የሚፈጥር ነው። አንደኛው የበለጠ ሩዋጅ ነው። የእነዚህ አይነት ሁለት ሚክሶች የሚፈልግ አሰልጣኝ ነው። ይህንን የጉልድል የመፍጠር ችሎታ ደግሞ በሚገባ መወጣት የሚችል ነው። ቅድም ያነሳናቸው ቁጥሮች ያንን ያብራሩታል። ስለዚህ ማንቸስተር ዩናይትድ ከቀናውና ካስፈረመው ደግሞ በፕሪምየር ሊግ በወልቭስ ተጫዋችነት ያሳየውን ብቃት ወደ ኦልትራፎርድም ማሸጋገር ከቻለ በጣም በጣም ጥሩ ተጫዋች ነው። እንዳልኩት እድሜውም በጣም ጥሩ ነው፣ 26 ዓመት ሊሆነው ነው። ይሄ የውድድር ዘመን ሲያበቃ ነው 26 ዓመት የሚሆነው። ተጫዋቾች እዚህ እድሜያቸው ላይ ሲደርሱ ደግሞ ፒካቸው ላይ የሚደርሱበት እድሜ ነው ይባላል። አሁን ወደዛ እድሜ ነው እየተንደረደረ ያለው። ብራዚላዊ ነው። ስለዚህ በፖርቱጊዝ እንግሊዝኛ አቀላጥፎ የሚናገር ቢሆንም ግን ከፖርቱጊዝ የማንቸስተር ዩናይትድ ኮችንግ ስታፍ ጋር ቶሎ ለመላመድ ያስችለዋል ብዙ ፖርቱጌዝ የሚናገሩ የማንቸስተር ዩናይትድ ተጫዋቾችም አሉ። ዩናይትድ በግራ በኩል ፓትሪክ ዶርጉ ከመጣ በኋላ እኔ እንደ ፖቴንሻል በጣም ጥሩ ፖቴንሻል ያለው ተጫዋች ነው። ልክ እንደ ማቴዩስ ኩኛ አይነት በኢንሳይድ የሜዳው ስፍራዎች ላይ በሀፍ ስፔስ ላይ በጣም ጥሩ መጫወት የሚችል ተጫዋች ካለና፣ በስተግራ በኩል ደግሞ እነዚህን የማያቋርጡ ሩጫዎች የሚያደርግ ሌላ ተጫዋች ካለ አንድ በጣም ጠንካራ የማጥቃት አንግል እየተፈጠረ ነው ማለት ነው። ሶ አንድ በጎ ነገር ነው። ምክንያቱም የማንቸስተር ዩናይትድ የአሰልጣኝ ሩበና ሞሪም ሲስተም በዊንግ ባኮች በከፍተኛ ኢነርጂ በሚሰጥ የማጥቃት አገልግሎቶችም ላይ የተመሰረተ ስለሚሆን አሁን በአንዳንድ ጨዋታዎች ላይ ዚር ጊዜ አሁን በሚለው ቦታ ማቴዩስ ኩንያ ከፈረመ ይጫወትበታል ተብሎ በሚታሰበው ቦታ በግራ አስር ቁጥርነት ቦታ ዚር ጊዜ ሲጫወት በአንዳንድ ጨዋታዎች ላይ ተስፋ የሚጣልበት አይነት መዋሃድ ወይም ኬሚስትሪ እናይ ነበር። በፓትሪክ ዶርጉና በዚርክዜ መካከል በተለይ ዚርክዜ ከመጎዳቱ በፊት በነበሩት አንዳንድ ጨዋታዎች ላይ ይህንኑ አይነት ኬሚስትሪ ነው በዶርጉና በማቴዩስ ኩንያ መካከል መፍጠር የሚቻለው። በቀደም ሃሪ አማስም ሲጫወት አይተናል። እሱም እንዲሁ ትልቅ ፖቴንሻል ያለው ተጫዋች ይመስላል። በእድሜ ከፍ እያለ ነው። ሩበን አሞሪም የአካዳሚ ተጫዋቾችን የማጎልበት የሚደነቅ ሬከርድ አለው። ስለዚህ አንድ ጠንካራ የማንቸስተር ናይትድን የማጥቃት ኮምቢኔሽን በዚህ በኩል መፍጠር ይቻላል ማለት ነው። እዚህ ጎሎች ማስቆጠር ይችላል፣ ለቡድን ጓደኞቹ የጎል እድሎች መፍጠር ይችላል። ማንቸስተር ዩናይትድ ጎል የመፍጠርም ጎል የማስቆጠርም ችግር አለበት። ይሄንን በማሻሻል በኩል ጥቅም መስጠት የሚችል የዩናይትድን የረጅም ጊዜ ችግር በመቅረፍ ውስጥ የራሱ ቀላል የማይባል ጥቅም መስጠት የሚችል ተጫዋች ነው። ዝውውሩ ይፈጸም እንደሆነ እናያለን። ግን ያሉት ስሜቶች ግን ፖዚቲቮች ናቸው።